ተጽኖ አላረገብኝም። አልhamdulillah ማንም እኔ ላይ እኔ እንትን አይደኝ። ሙስሊሙ ግን ካብሬ ነበር። በቃ በጣም በጣም። አሁንም ድረስ አሁን ሙስሊሞች በመስለሟ ምክንያት በጣም በርካታ የሆኑ ጫናዎች አደረሱባት። እቺ ሰለምት የታችን ማለት ነው። ምንድነው ያደረሱባት? እስቲ ከራሱ አንስማው። በቃ ድረስ አሁንም ቲክቶክ ቪዲዮ መስራት ራሱ አልችልም። ከጫናው የተነሳ አሁን አሁን የቲክቶክ ቪዲዮ እራሱ መስራት አቆማለች። የምትሰራው ቪዲዮ ምን ነበር? እስቲ እንስማት። አትችልም መንዝማ በመስራቴም እንደሚደሰቱ መንዝማ በማለቴም ደግሞ ይከፋ ስላለ፣ ምክንያቱም ደግሞ መንዞማ በመስራቷ የሚደሰሰው እንዳለ ሁሉ መንዞማ በመስራቷ ደግሞ የሚከፋ ሰው ስላለ፣ የምትሰራቸው መንዞማዎች ምንድን ናቸው? በኋላ አሳያችኋለሁ። ነገር ግን እሺ እንስማት። ገና አልሰለምሽም፣ ምስልምና አልገባሽም ይሉኛል አንቺ ከፍረሻልም ይለኝ አለ። ግን እኔ ደግሞ አንደኛ ነገር በእርግጠኝነት አንቺ ከፍረሻል የሚላት ሰው የለም። ካለ ደግሞ ሜሴጅ ብታሳይኝ ደስ ይለኛል። ፐርሰናሊ የሽርክ መንዞማዎችን፣ ስንኞች፣ ግጥሞች ስታረጊ ጊዜ የምታስታውሽ ከሆነ በደንብ እንተዋወቃለን። የዛሬ ሁለት አመት ወይም አመት ከምናምን ተይ፣ ይህን ነገር ይቅርብሽ፣ የሽርክ ስንኝ አለበት ብዬ ራሱ ግጥሙ እየጻፍኩኝ እልክልሽ ነበር። በደንብ ታውቂዋለሽ፣ ሸቴ ማለት ነው። ስለዚህ ይህን ነገር አታደርጊ ማለት ከስልምና ማስወጣት አይደለም። አንድ ሰው ከስልምና እንዴት ነው አንድ ላይላ ያለ ሰው ሚያስወጣው? ስለዚህ ቀጥ እኔ ደግሞ አንደኛ ነገር በዚህ አጋጣሚ አውቄ እስልምናን መርምሬ አገናዝቤ የትኛው ነው ትክክል እምነት ብዬ እስከገባው ድረስ ደግሞ የትኛው ነው ትክክለኛው የሚመጥ ትክክለኛው የትኛው ነው ብዬ እራሴ አንብቤ የሚደርስበት ነገር ነው። እዚህ ግቢ እዚህ ውጭ ስላለኝ ማንም ሰው ምገባ መወጣ ማይነሰውም መቼ ማሉንምም አይደለውም። የትኛው ነው የሚመጠነኝ ብላ የመምረጥ መብቷ ለታ ምንም ፍሪደም አላት። ነገር ግን ይህን ቪዲዮ የምንሰራበት ዋነኛ ምክንያት የሰለምቴዎች ማህበር ሰብሳቢ አይቲንግ እንደዛ ነገር ነው። ነገር ግን የተበላሸ አቂዳ ያላቸው ሰዎች ንጽጽር ዓለም ላይ እንዲኖሩ እኔ ፐርሰናሊ እስካወቅኩ ድረስ እነዚህ ሰዎች እቃወማቸዋለሁ ምክንያቱም የግለሰቦችን ይሁን የሰለምቴዎች ክብር ከአላሁ ስብሓንሁ ተዓላ መብት የሚበልጥ አይደለም። አላሁ ስብሓንሁ ተዓላ እዚች ምድር ላይ ሰለምተኛ ይሁን የተለያዩ ፍጥረታቶች ያስገኘበት ዋነኛ አላማ ወማ خلقቱ الجن والانس الا ليعبدون በእርግጥ የሰው ልጆችን ይሁን አጋንንቶች አልፈጠርኳቸውም እኔም በብቸኝነት ሊያመልኩኝ ሊገዙኝ እንጂ ይላል። ይህን መገዛታችን ደግሞ እንዴት ማስቀጠል እንዳለብን በየጊዜ መልእክተኞች ልከዋል። ወለቀድ ባስና ፊ ኩሊ ኡመቲን ረሱላን አን ይውዱላሃ ወጅተኒቡ ጧጉት በእርግጥ በእያንዳንዱ ህዝብ መልክተኛ ልከናል ይላል። ያ መልክተኛ የተላከበት አንኳር ነጥብ ምንድን ነው? አላህን በብቸኝነት አምልኩ ከእርሱ ውጭ ያሉ ነገራቶች ባጠቃላይ ይራቁ። የመልክተኞች ፐርፐዝ አላማቸው ምንድነው? አላህን በብቸኝነት እንዲያመልኩና ከእርሱ ውጭ ያሉ ነገራቶች ባጠቃላይ እንድርቁ ነው። ስለዚህ አንድ ሰው እስልምና መርምሮ እስልምና ከተቀበለ አስቀድሞ የነበረበትን ባክግራውንዱ ምንድነው ስንል ትደርሳለች ገብሬት ሩፋኤል ምናምን ምናምን ሚባሉ እነዚህ እነዚህ ቅዱሳን ሰዎችን ይደርሱልኛል፣ ከጭንቅ ያወጡኛል የሚል እሳቤ ያለ በየገዳማቱ እየሄደ እንደ አይነት በረካ የሚፈልግ ሰው አለ። ዛሬ ላይ ሰልሙ ላይላህ ኢላ ካለ በኋላ የጣለውን ነገር ድጋሚ አድሰዋል። ነቢዩ አለይሂ ሰላቱ ወሰለም ድረሱልኝ ይላል። ነቢዩ አለይሂ ሰላቱ ወሰለም አጠጡኝ ይላል። ይህን ያለችበት ባይዘው ቪዲዮ አመጣላችኋለሁ። ያለ ኤቪደንስ አላወራ። በሳጨት የሚባል ነገር የለም። ቪዲዮ እስከ መጨረሻ አዳምጡት። ምክንያቱም አስቀድሜ እንደነገርኳችሁ የሰዎችን መብት ከአላሁ ሱብሓነሁ ወተዓላ መብትና ሀቅ በፍጹም ሊወዳደርም ሊቀራረብም አይችልምና ማለት ነው። ሰዎች ይመጣሉ፣ ከፈለጉ ይሄዳሉ። ከፈለጉ ደግሞ እንዲህ አይነት አሻ የሆነን አቂዳ የሚያሰራጩ ከሆነ በአደባባይ የተናገሩት በአደባባይ ምላሽ የምንሰጥ ይሆናል ማለት ነው። የሰለምቴዎች ማህበር ላይ ሰብሳቢ ሆነው ከዛ በኋላ ደግሞ ሰለምቴዎችን ይቀበላሉ ይህን ሰዎችን ወደ ጠማማ መንገድን የሚመራ የሱፍያና የአህባችን አስተሳሰብን እያራመዱ ከዛ በኋላ አታዋሩን። ይህን መንዞማ ግጥም አለ፣ ግጥም መንዞማ የምትዩ ነገር ሽርክ አለበት መባል ዛሬ ላይ ከእስልምና ማስወጣት ነው። እንግዲህ ቪዲዮዎቹ አላሳያችሁ። ለምሳሌ ይህን ቪዲዮ ተመልከቱ። ለምኑልኝ እንጂ ማየቱ ይድርስኝ፣ እንደዛ ይጨረቃ ናፍቆቱ ሳይደምስ ነቢ ኑልኝ እንጂ የእኔን ባህላሚ ምናምን ነገር የት ነው ነቢዩ አለይሂ ሰላቱ ወሰለም አይሰሙ? በቃ እየመረራችሁን ዋጡት። ገብርኤል ይሰማኛል እያላቸው ነበር አይደለ? ትናንትና ምናልባት እኮ ሰለምቴ ምናምን እንዴ ሰለኒ የምታቁት ነገር አለ ማናቸው? አታቁ አጠገቢ ስላሉ ሰዎች የምታቁት ነገር አለ የለም? ከማንም በላይ ሰለምቴዎች አንደርስታንዲንግ አደረጋለው። ከማንም በላይ ሰለምቴዎች በስነ ምግባብ፣ በሪፍቅ በሂክማ አዋርቻለው። ኢንቦክስን ጭምር አዋራቸዋለው ጭምር እንዲ አይነትን ተግባራትን የሚፈልግ ዛሬ እኮ የሚያሳዝነው ምን እንደሆነ ታውቃላችሁ? ዛሬ ይሰልማሉ በመነጋው ነሽዳ ይከፍቱና የሽርክ መንዞማ ከነሱ በላይ አዋቂ የለም። ከነሱ በላይ ምንም ሞዴን ይከተላቸዋል። ሩር ሰው ደግሞ እንዲ አይነት ነገር ይመቸዋል። ከዛ የያዙን ልቀቁኝ ይላሉ። ከዛ በሁለት ዓመቱ ፋቲሃ አስተካክሎ አይቀራም። ነገር ግን ችግር የለውም ምናምን ብሎ ትልልቅ ኢሾዎች ላይ ማለት ነው። እኔ እንደሚመስለኝ ስለ አህባሽ ለምን ታወራለህ? አለኝ አንዱ ነው። ከሰለመ ሁለት አመት ሆኖ ለምንድን ነው ስለ አህባሽ ታወራለህ? ለምን ይኳን ትላለ ሙስሊሞች ትከፋፍላለህ? ንፅፅር ላይ ጎበዝ እንደሆን ካቃለሁ አይ እኔ ጉብዝና ታው ምናምን ነገር አልኩ። ከዛ ወላሂ ነው የምላችሁ ሸሃዳ ሲያሲዝ እራሱ ማለት ነው። ሸሃዳ ማሳያዝ አይችልም፣ ግን ስለኔ ማውራት ይችላል። ይህ ነው የገጠመን ነገር ማለት ነው። ይህ አንድ ሰው አቂዳ መንሐጅን ካልተማረ በጣም የዘቀጠ ነው የሚሆነው፣ የዘቀጠ ማለት ነው። ዛሬስ አህባሾች እየያዙ ነው። አህባሾች በተለያዩ ነገራቶች አሁን እንደሰማችሁ ነቢ ባህላሜ ነው ምንድን ነው ነቢ ያዙኝ እንጂ እኔም ናበሉኝ እንጂ ማርያም ነይ ነይ የምዬ እየተባለ ይዘምራል በየቦታ። ዛሬስ ነቢዩ መሐመድ ጥሩኝ እየተባለ በጣም ያሳዘነኝ ደግሞ ይህን ቪዲዮ ይህን ቪዲዮ ተመልከቱ ሞላልኝ ልቤ እንደምትመለከቱት ይህን ነገር እርድ ምንድነው እርዝ ይባላል እርዝ የሚባለው ሱፍያና አህባሽ ስትሆነ እኔ ስለኖርኩበት ነው ባይዘብ የምነግራችሁ በደንብ አውቀዋለሁ ክርስትና ዘንድ በተለይ ኦርቶዶክስ ዘንድ አንድ ነገር አለ አንድ ሰው ቅዠት የተለያዩ ነገራቶችን የሚያስቸግሩት ከሆነ ምን ያደርጋል የጸሎት መጽሐፍ የሚባሉ አሉ ድርሳነ የዘውትር ጸሎት ማርያም ውዳሴ ማርያም ከዛ በኋላ መዝገበ ጸሎት አርጋኖን ምናምን የሚባሉ መጽሐፎች አሉ። እነሱ ይቀጠቀጡና ይፈጩና አንድ ላይ ከዛ በጥቁር ቆዳ ይታሰርና አንገታችሁ ላይ ያደርጉታል ከዛ አያቃዣችሁ ምናምን ነገር ይባላል ዛሬስ ሱፍዮች ዘንድ ያለው ነገር ዘሴም ታይ እኔ ከዋሻ ሆኝ በቃ እኔ ስለ ሱፍያ አላውቅም ማለት፣ ይህን ነገር ያስራሉ። ከዛ በኋላ ከተለያዩ ከቡዳ ከአይንናስ ምናምን ከሚባሉ ነገራቶች ባጠቃላይ ይጠብቋቸዋል። ያሲን ምናምን የተቀራ ወረቀቱ ባይዘዊ ሚኒንግ የማይሰጡ ወርዶች ነው ያሉት፣ ማለትም ትርጉም አልባ የሆኑ ቃላቶች ነው ያሉት። አናውቀውም ይህን ነገር ስታደርግ ኖ ይህን ነገር ማድረግ የለብሽን። ከዛ መንዞማ ባክግራውንዱ ህዝብ ዴይ ያ ረሱለላህ ይላ ይህን ነገር አታድርጊ ሲባል ተጽዕኖ አደረጉብን እነዚህ ወሃቢያዎች ሲባሉ ይባሉ እኮ ይላሉ፣ ኮሜንት ላይ ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እኔ በዚህ ልክ አልጠብቃችሁም ነበር፣ ምክንያቱም በደንብ እኮ የምንተዋወቀው እኔ ስለምታውቁኝ እኔ ይህን ነገር አታድርግ። ኢቨን ራሱ ጤናማ የሆነ ቪዲዮ ስትለቅ ራሱ ማለት ነው ጤናማ የሆነ ነሽዳ፣ ይህን ነሽዳ ከዘፈን የተኮረጀ ነው እንዳልኩሽ፣ ራስሽም አትረሽ ሚሴጅ ጭምር አለ፣ ተይ ይቅርብሽ ምናምን ብዬ በቻልኩት። በቃ ሰለምቲ ስለሆንች ከጊዜ ወደ ጊዜ ተታይዋለሽ አልኩት። ጨራሽ ደሞ ይህን ነገር ተይ ያሉሽ ሰዎች ለእስልምና ላይ እንዳልቆ ጫና አደረጉብኝ፣ ሪሊ እውነትሽ ነው እንዴ ከዛ ላይ ሶፍት ታተብላ ምናምን ተብሎ ከፕሮቴስታንት የመጣ ሰው ማለት ነው። ከዛ መጥቶ ደሞ የሼሆች በረካ ነው ብሎ ጫት ሲቀም ግዜ ጫተው ብለው ማለት ነው። አንተ የሙስሊም ከፋፋይ ወይም ደግሞ ሰለምቴዎች መታባርነ ይባላል። በፍጹም አይባልም። ራዘ በምን ሚዛን ሚዛናችን ቁርአንና ሐዲስ ሲሆን መገናዘም ይችላል። ጭንቅላት አለኝ። እነሱ አይደሉም። ሰው ቢሰጥሽ ይነጥቆሽ ነበር በጣም አንቺ ያነ ኢክራምን እስልምና ን ቢሰጥሽ እንጥቁሻል አላህ ነው የሚሰጠው አልহামዱሊላህ እንጂ ሰው የሚሰጥ ቢሆን ይነጥቀን ነበረ ብቻ ግን በዚያ አጋጣሚ በቃ መናገር ምፈልገው ጥንካሬ ባትሆኗቸውም ፈተና አትሁኑባቸው ለሂዳያ ሰበብ ሁኑ እንጂ ለሌላ ነገር ሰበብ ባትሆኑ ደስ ይለኛል ቾጎዳለ አሁን ክፉ ተናገሩ ቀላል አለ ይሆነ ሽሪክ ቢላ ፈቀድ ሐራማላ ወለይ ጀና እንደገና ደግሞ ተመካ ያህያ በሆነ አምላክ በማይሞተው አላህ ላይ እያለ፣ አንቺ ደግሞ በሞቱት በመልእክተኛው አለይ ሰላቱ ወሰላም ላይ ወይም ደግሞ በሼህ ጅብሪ በአሊ ጎንደር በአብሬ ሼህ ምናምን ሚመካ ይሄ ነው ትክክለኛ አስተምሩት። ሪሊ ለምንድን ነው ሰለምት የምትናገር የምትሉኝ? ቋጠፉ ሰለምቴ የሆነ ሽርክ ስራ ሽርክ ሲሰራ ጊዜ ዝም በለው የሚባል አባባል አለ እን በእርግጥ ሰለምቴ የሆነ ሰው አ በሪፍቅ ልስላሴ በሆነ አንደበት እንዲሁም ደግሞ በሂክማ በጥበብ በስነምግባር በተሞላበት አክላቅ በተሞላበት ማውራት አለብን። ኦፍኮርስ ምንም ጥያቄ የለም። ምንም ሚያጠያይቅ ነገር የለም። ግን ያላህን መት ለፍጡራኖችን አሳልፎ እየሰጡ ከዛ በኋላ የሆነ ሰለምቴ ማህበር ደግሞ ሰብሳቢ እንዲሁም ጸሐፊ ምናምን ሆነው ሰለምቴዎችን እየተቀበሉ ይህን በጣም የበከለ አስተምሮትን የሚያሰራጩ ከሆነ እኔ እሰጣለሁ፣ ምላሽ እሰጣለሁ። ምክንያቱም የነሱም መብት ከአላሁ ስብሓንሁ ወተዓላ መብት ስለማይበልጥ ስለማይበልጥ። ወመን ይሽርክ ቢላህ ፈቀት ሀረመላሁ አለይሂ ጀና ካላህ ሌላ። አብደል ቃድርም ጠራ ካላህ ሌላ፣ ድንጋይም ጠራ ካላህ ሌላ፣ ነቢዩ መሐመድ ጠራ ካላህ ሌላ፣ ኢየሱስን ተጣራህ፣ ያው ነው። አላህ ይዘው ሁለቱን ሽርክ ይባላል። ነው ያኛው ነቢዩ መሐመድ ስለሆነ ቆንጆ ሰይጣን ስለጠራሁኝ ሽርክ የሚባል ነገር የለም። የአላህን መብት ለፍጡራኖችን አሳልፈ የምሰጥ ከሆነ አሻርካሃል ይባላል። ስለዚህ ይህን ነገር አታድርግ። በአደባባይ ያደረከው ነገር በአደባባይ ምላሽ ይሰጣሃል። ምክንያቱም እኮ ፉል ኮንፊደንስ ላይ ሆነው ማለት ነው። መንዞማ ብል የትኛው መንዞማ? ያው መንዞማ አብዛኛው ማየት ትችላላችሁ። ቲክቶኳል፣ አብዛኛው ማየት ትችላላችሁ። የሽርክ መንዞማ ያዙኝ ልቀቁኝ፣ በዚህ አውጡኝ፣ በዚህ አስገቡኝ ምናምን ሀያ አንድ መንገዴ አደራ ላንቺ ይባላል አስራ ሁለት ሚካኤል መንገድ ምንድን ነው ሚካኤል ምናምን ጠብቀኝ ይባላል ገብርኤል አስራ ዘጠኝ ምናምን ይባላል ከዛስ ነቢዩ መሐመድ ሸሌላ ምናምን ነገር ይላል ሁዝበይድ ያላል አጠጦኝ ነቢዩ መሐመድ ሪሊ ነቢዩ አለ ሰላቱ ወሰላም ማለት ነው ለወራት ከምናምን ለሁለት ወራት ቤታቸው ላይ የሚቀጣጠል አልነበረም የሚቀጣጠል እሳት አያቀጣጥሉም ነበር ላንተ ሊያበሉ ይቅና ማለት ነው ዓለማትን የሚመግበው አላህ ነው። ለርሱ የማይመገብ እህ አለማትን የሚመግብ ይላል አይደል? ቁርአን ነው እኮ እንዴ የሚለው። ይሄን ተከድዳላችሁ፣ አላኩል ይላል። ሐሳባችን ጠቅለል ስናደርገው አንድ ሰው በመስለሙም ማንኛውም ሙስሊም ደስ ይለዋል። ከሰለመም በኋላ ደግሞ ሙስሊም ነው፣ በቃ ሙስሊም ነው። አራት ነጥብ። ሰለምቲ ነኝ ምናምን የዳቦ ስም ይቀር ሙስሊም ነው። ከዛስ ዲኑን መማር አለበት እንደ ማንኛውም ሰው፣ ማስተማር ይችላል። ኢቨን ራሱ ከሌሎችን መሻል ይችላል ምናምን ነገር ለምሳሌ ኡስታዝ ወሂድም ማየት ትችላላችሁ። አስተማሪያችን ነው። ግን ከሰለመ አስር ዓመት ወይም ዘጠኝ ዓመት ነው። በጣም የምናከብረው ግን ለምንድን ነው? አቂዳው ላይ ጠንካራ ስለሆነ ነው። አቂዳው ጠንካራ ባይሆን የመጀመሪያ የምቃወመው እኔ ነኝ። ባይዘው እንዲህ ስዕል ስዕል ስዕል የተሳረ ኤአይ ላይ ይሁን ምንም ይሁን ስዕል ማለት ነው። ከዛ በኋላ የጆሮ ጌጥ ያደረገ መልእክተኛ ላይ ሰላት ወሰላኝ የከለከሉትን ነገር አድርጎ ከዛ በኋላ እስልምና ነነነ የሚል ጽሁፍ። ኢቨን እኮ አንዳንድ እኮ ፊደላቶችን አሪፍ ቢጽፉ እኮ አሪፍ ነበር። ስፔስ ራሱ ሲያረጉ ይጽፉና ከዛ በኋላ ፖስት ያረጉታል። ከዛ ሶ አንተ ማለት ምናምን ነገር ይባላል። ይህን ነገር መቆም አለበት፣ መቆም አለበት። መራራ የሆነ ሀቅ ነው። እስልምና ክላሲካል የሆኑ ነገራቶች በአጠቃላይ ይቃወማል። የሙዚቃ መሳሪያ የሙዚቃ ሙዚቃ መሳሪያ ያድርገህ ማለት ነው። አንተ እኔ እሰራለሁ ምናምን ሙዚቃም መንዞማ ስላደረግክን ደግሞ ከእስልምና እንደሞ የሚያስወጣህ ነገር የለም፣ የሚያስወጣህ ሰው የለም፣ የሚያከፍርህ የለም። አሁን እህታችን መንዞማ ስላልኩኝ አከፈሩኝ። ውሸት ማንም እንዲ ያደረገ ሰው ጃሂል ሰው ነው አትስም ነገር ግን ሰው ይቨን መንዞ ማይቀርና ዘፈን ቢሰማ ራሱ ከስልምና ይወጣል ይቨን ሽርክ ሲሰራ ራሱ ቢታይ ማለት ነው ኡዝር ቢል جہል ይሰጠዋል ከዛ በኋላ እና ስረዳዋለን ሁጃይ ቆመ ብዙ መስፈርቶች አሉ ያ ከሄደ በኋላ ነው በግለሰብ ደረጃ ሚከፍረው እንጂ ዝም ብለው አንተ ከፍ መልክተኛ ዓለይሂ ሰላቱ ወሰላም የተናገሩት እኮ ተራ ማኝ የሚያውቁት ነገር የሚያውቀው ነገር ነው እኮ አንድ ወንድሙ ያከፈረ ወይ እሱ ይከፍራል ወይም ደግሞ እሱ ላይ ኩፍር ይገኛል። ይሄ የመልክተኛው ዓለይሂ ሰላቱ ወሰላም ጥብቅ የሆነ ትእዛዝ ነው። አላኩል ይላል አላሁ ሱብሓነሁ ወተዓላ ሐቅን በሐቅነቱን ያሳየን፣ ሙሉ በሙሉ የምንቀበል ያደርገን፣ ባጢልን በባጢልነቱ ያሳየን፣ ሙሉ በሙሉ የምንርቅ ያርገን። ከሙሪድነት ሰዎችን ከመከተል አላህ ያርቀን። እውነተኛ አንድነት እውነተኛ